ሰላም ሰላም ክቡራን ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ እያልን ይኸው በደሴ ወሎ ዩኒቨርሲቲ ሳይታችን ላይ ነው የምንገኘው። ይህ ሳይታችን ከተጀመረ እንሆ ወደ ሁለት ወራት ገደማ እየሆነው ነው። በዚህ ሁለት ወራት ምዝገባ አጠናቀን፣ ቁፋሮችን ቆፍረን፣ ባክፊል ሞልተን ደምድመን፣ የመጀመሪያ እርማት አድርገን ብረት አንጥፈን፣ ከብረት በኋላ ያለውን የመጀመሪያውን የፋውንዴሽን ሙሌት ሞልተን እያጠናቀቅን ያለንበት ሁኔታ ነው ያለው። ይህ ሳይት እንግዲህ በርካታ ሰዎች ሊገቡበት የፈለጉት ነገር ግን በተለያየ ምክንያት ያው የዘገዩ እድለኛ የሆኑ ሰዎች ደግሞ የተሳተፉበት የወሎ ዩኒቨርሲቲ ሳይታችን ነው። በአሁን ሰዓት ያለበትን ሁኔታ እያሳየናችሁ ነው። እዚህ የቆምኩበት ቦታ ላይ ከዚህ በፊት በምታዩት ቪዲዮ ብረት ወደ 80 ሳንቲ ሜትር ጥልቀት ያለው ቦታ ነበረ። ይሄ የቆምኩበት ቦታ ሰማኒያ ሳንቲ ኮንክሪት ተሞልቶ ነው ማለት ነው። ሰማኒያ ሳንቲ እና ከዛ በላይ ከታች አምስት አለው፣ ከላይ የተወሰነ ይኖረዋል። ዘጠና እስከ አንድ ሜትር የሚሆን ኮንክሪት ተሞልቷል። አሁን ደግሞ በዚህ በምትመለከቱት ሁኔታ የእንጨት ስራ ወይም ደግሞ እዚህ ጋር የሚያስፈልገውን የእንጨት ስራ ተሰርተው ይህንኛው ደግሞ ቢሙ አርማታ ይሞላል ማለት ነው። እንግዲህ ስራችንን አብረን ጀምረናል። ይሄ ህንፃ እንግዲህ በሶስት ፌዝ ነው ግንባታው የሚከናወነው። ይሄ የመጀመሪያው ፌዝ ነው። ይህንኛውን እንዳጠናቀቅን በዚህ ሳይድ ወይም በዚህ ሳይድ ቁፋሮ ይከናወናል። ቁፋሮ ከተከናወነ በኋላ በተመሳሳይ የዚህ አይነት ስሪት ይሰራል። እኛ አላማችን ህልም እንዲኖራችሁ ሳይሆን ቤት እንዲኖራችሁ ነው። እስከዛሬ ያለፋችሁ፣ ያመለጣችሁ፣ ያልተሳተፋችሁ ቀጣይ የምንጀምረው ሳይታችን ላይ እንድትሳተፉ አሁንም እድል እንሰጣችኋለን። ያንን እድል እንድትጠቀሙ ነው። አንዳንድ ጊዜ እኛ ብዙ ማውራት ቃላቶችን ማበጃጀት ወይም ደግሞ ቃላቶችን ማሳመር አንችልም። እኛ ምንችለው መስራት ነው። ዓላማችን ሰዎች ከሀሳብ ከጭንቀት መገላገል ነው። ከዚህ በኋላ ማንኛውም ሰው እኛ እያለን በህገወጥ ቦታና በህገወጥ ቤት ኪሳራ ላይ ሲወድቅ ቤቱ ሲፈርስበት ማየት አንፈልግም አላማችን ሁሉም ሰው ተጠቃሚ የሚያደርግ ስራ ነው እዚህ ሳይታችን ላይ እንግዲህ ከዚህ በፊት እንደገለጽነው ይህንን ሳይት ቤትም መኖሪያም በ650ሺ ብር ቅድመ ክፍያ ነው የጀመር ነው ወይም መመዝገቢያ ነው ከዛ በኋላ በመዋጮ ነው የሚቀጥለው መዋጯችንም እንደነገርናችሁ ነው 35ሺ ወርሃዊ 100 ብር በየ6 ወሩ እየተዋጣ ይህ ጂ ፕላስ 16 ፕላስ ቴራስ ሲሆነ ህንጻ ዘመናዊ የቆሻሻ ማስወገጃ ሲስተም ያለው ሁለት ዘመናዊ ሊፍቶች አሉት። የከርስ ምድር ውሃ ያለው ጀነሬተር ያለው እንዲሁም ሁለት ተጨማሪ ደረጃዎች አሉት። እንዲሁም ደግሞ ከታች ቤዝመንት አሁን ቤዝመንቱ ምናልባት እኔ ካለሁበት ከዚህ ከቢሙ ላይ ከቢሙ ላይ የተወሰነ አንድ አርባ ሳንቲ ከፍታ ተሞልቶ ቤዝመንት ለመኪና ፓርኪንግ እንዲሁም ደግሞ ለተለያዩ እቃዎች ለጀነሬተሮች፣ ለቆሻሻ በርሚል ማለትም ከላይ ሲወርድ የሚጠራቀምበት ለዛ ለዛ የሚሆን ነውና በዚህ ደረጃ ነው እየተሰራ ያለው። ፍጥነታችንን እንዴት አያችሁት? የተመዘገባችሁ በድጋሜ እንኳን ደስ ያላችሁ፣ ያልተመዘገባችሁ ግን ቀጣዩ ሳይት ላይ እናንተ እንዳያልፋችሁ እንዳያመልጣችሁ ነው የምለው። እውነት ለመናገር ኢትዮጵያ ውስጥ በተለይ የማህበር ወይም ደግሞ በአክሲዮን የሚሰሩ ቤቶች በዚህ ፍጥነት የተጀመረም በዚህ ፍጥነት እየተጓዘ ያለም አንድም የለም። በቃ ይሄ እርግጠኛ ሆኝ የምነግራችሁ ነገር ነው። በደንብ ደግሞ ደረቴንም ነፋ አድርጌ መናገር የምችልበት ጉዳይም ስለሆነ ነው የምነግራችሁ። እንግዲህ እንደምትመለከቱት ነው ስራዎች እየተሰሩ ያሉት። እዚህ ጋር ፍለፊታችን ሙሌቶች እየተሞሉ ያሉበትን ሂደት ነው የምንመለከተው። በዚህ ዙሪያውን ደግሞ የምትመለከቱት ከሙሌት በኋላ ያለውን እዚ ጋ ያሉ ወንድሞቻችን ያንን የተሞላውን ሙሌት ተጠናቆ ስለደረቀ ይህንኛው እየፈረሰ ነው የምንጠቀመው ማቴሪያል እጅግ ሀይ ኳሊቲ ስለሆነ ቀጣይ ስራዎችን ለመጀመር ደግሞ ከዚህ ጋር እንግዲህ እንደምትመለከቱት ይሄ ኮለን ነው እኔ በጣም ወፍራም መስ ነይ ብዬ ያስብ ነበር ግን ይህንን ሳየው የኔን አራት እጥፍ ያክላል የኮለኑ ኮለኑ በዚሁ ላይ ይቀጥላል ማለት ነው ይሄ ኮለን እየተሰራ ቁፋሮ በዚህ ይቀጥላል የዚህ አይነት ስራዎችን ነው እየሰራን የምንገኘው እንግዲህ ብዙ ማለት አይጠበቅም። ስራው ይናገራል። ስራው ምስክር ነው። አሁንም በ0922474444 በመደወል አሁኑ በፍጥነት እንድትመዘገቡ አደራ እላችኋለሁ። ቀጣይ ፕሮግራሞቻችን ላይ ተሳተፉ። እንዲሁም በዚህ ቪዲዮ ስር ላይ የቴሌግራም ሊንክ አለ ግሩፕ አለ። እዛ ግሩፕ ላይ የሚወጡ መረጃዎችን ምናልባት ከዚህ ቪዲዮ በተጨማሪ አጫጭር ቪዲዮዎችን ይደርሳችኋል ማለት ነው። በአጫጭር ቪዲዮ በዛ ሁኔታ ላይ ትመለከታላችሁ። ስራችን ይናገራል። የምንሰራው ስራ ለእድሜ ልክ ንቅንቅ ማይል ስጋት ሳይገባችሁ ምንም ሳትደክሙ ቀስ ብላችሁ በአራት አመት ክፍያ የምታጠናቀቁት በአራት አመት የምትረከቡትን ቤት ነው፣ ወደ እናንተ ይዘን የመጣ ነው። በሌላ ሳይት ያለውም ሂደት የምናሳያችሁ ይሆናል። ያው ብዙ ጊዜ የምናገረው ነገር አለ። ቤት መስራት ስታስቡ፣ ቤት መገንባት ስታስቡ፣ እንዲሁም ደግሞ አክሲዮንና ማህበራትን ስታስቡ ቅድሚያ እኛን አናግሩን አማክሩንም ጭምር። ምክርም እንሰጣችኋለን 0922 47 44 44 ላይ ሀሎ ብቻ በሉን። ይህ የ ኢትዮጵያውያን እና የኢትዮጵያውያን በጋራ የሚገነቡት ሪል ስቴት ነው። ህልም ሳይሆን ቤት ይኖራችኋል። እኛን ምርጫችሁ አድርጉ። ተመልካቾቻችን፣ እዚህ ጋር ደግሞ የምትመለከቱት እንግዲህ ከዚህ ከመጀመሪያው ስራ ቀጥሎ ያለው ስራዎችን ነው እያያችሁ የምትመለከቱት። የኮለን ስራዎች በዚህኛው ፌዝ ላይ ተጀምሯል። ይህ የምትመለከቱት ኮለን ነው። እንደምትመለከቱት ደግሞ ፊት ለፊት ላይ ቢሞች ሙሉ ለሙሉ ኮንክሪት ተሞልተው ተጠናቀዋል። አሁን በቀጣይ ቀናት ደግሞ ይህንን የተሞላውን ቢም ጣውላው ምናምን ይነሳእና ከዛ በኋላ ያሉ ስራዎች ይቀጥላሉ። እንዲህ እንዲህ እያልን እዚህ ደርሰናል። እዛ ጋር ደግሞ ፊት ለፊት የምትመለከቱት አንደኛው የሊፍት ቦታ ነው ማለት ነው። ሊፍቱ አንዱ የሚያርፍበት ቦታ በዚህ አይነት መልኩ የተሰራ ነው። ክቡራን አድማጮቻችን፣ ተመልካቾቻችን ከዚህ በተጨማሪ እንግዲህ ትልቁና ወሳኙ ወደ አዲሱ ሳይት እናመራለን። ተመልካቾቻችን አሁን ላይ ደግሞ የምትመለከቱት ደሴ መናፈሻ ሳይታችን ነው። እንደምትመለከቱት የመናፈሻ አደባባይ ያለ ኖክ ማዳ ያለ በደንብ ግልጽ ነው። የአማራ ልማት ማህበር ህንፃ አለ። እንዲሁም ሉሲ ሆቴል ቅርብ ርቀት ላይ የሚገኝ ሳይታችን ነው። ይህ እጅግ በጣም ወሳኝና ሴንተር የሆነ ቦታ ላይ ሁላችሁም ይህንን እድል እንድትጠቀሙ ምኞታችን ነው። ከዚህ በፊት በነበሩ ፕሮጀክቶቻችን በርካቶች ባለመሳተፋችሁ ተጸጽታችኋል። ይህንን ጸጸት መድገም የለባችሁም በማለት ዛሬ እነሆ አዲስ እጅግ ገራሚ ሳይት ነው ይዘንላችሁ የመጣ ነው። እዚህ ሳይት ላይ እንግዲህ ለመሳተፍ ከናንተ የሚጠበቀው በ0922474444 ላይ ሄሎ ብትሉን በአፋጣኝ የዚህ ሳይት ቤት ባለቤት እናደርጋችኋለን። ይህንን እድል ካለፋችሁ ግን መቼም ቢሆን የተሻለ እድል እንደማታገኙ በዚሁ አጋጣሚ በደንብ በደንብ አስረግጠን የምንነግራችሁ ይሆናል። አድማጮቻችን፣ ተመልካቾቻችን እንግዲህ ቦታው በዚህ በምስሉ ላይ እንደምትመለከቱት እጅግ በጣም ወሳኝ ነው። አንድ ሺ ሰላሳ ካሬ ላይ ነው። እንግዲህ ቦታው በርካታ መሰረተ ልማቶች ያሉበት ነው። እንደምትመለከቱት በላይ በኩል ዳውዶ መስጊድ አለ። በዚህ በኩል ፍርድ ቤት አለ። እንዲሁም በቀኝ በኩል ደግሞ ገብርኤል ቤተ ክርስቲያን አለ። በዚህ በኩል ደግሞ ደቡብ ወሎ ጽህፈት ቤት አለ። በተለያዩ መሰረተ ልማቶች ቅርብ የሆነ የከተማይቱ እምብርት የሆነ ቦታ ላይ ነው። ይህንን እድል ተጠቀሙላችኋለሁ። አመሰግናለሁ። መልካም ጊዜ